የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያ በቅርቡ የብልጽግናው ሰዎች ሻዕቢያ በኃይል ያዘውን የኢትዮጵያ ግዛትን በማስመልከት የሰጡትን አስተያየት ተከትሎ የህወሓት ጽህፈት ቤት ምላሽ አይሰጥም። የጽህፈት ቤቱ ኃላፊ ፈትለወርቅ ገብረ እግዚአብሔር የብልጽግናው መንግስት ኤርትራ ሊወር ነው ብለዋል፣ ቀዳሚው መረጃችን ይሆናል። ፋኖና የኦሮሞ ነጻነት ሰራዊት ያስቀመጧቸው የሰላም ቅድመ ሁኔታዎች እንደ ጥሩ የሚታዩ ናቸው ስትል አሜሪካ ገለጸች። ድርጅቶቹ ያቀረቡትን ቅድመ ሁኔታ ተከትሎም የፌደራሉ መንግስት ስልጣን ላይ እንደመሆኑ መጠን የሰላም መንገዶችን የሚያፈላልግበት መንገድ በጉጉት ይጠበቃል ስትል ማሳውቃለች። እንቃኘዋለን በትግራይ ክልል ወደ እርስ በርስ ግጭት ይገባል የሚል ስጋት ማንዣበቡን ተቋማቱ ገለጹ። ይህንን በማስቀረት ረገድ የጄኔራል ታደሰ ወረደ አስተዳደር ኃላፊነቱን እንዲወጣም ጥሪ ያቀርበዋል። ተጨማሪውን ይዘናል። የአዲስ አበባ ፖሊስ ላለፉት ቀናት በስር ያቆየውን ጋዜጠኛ ተስፋለም ወልደየስን ለፌደራል ፖሊስ አሳልፎ ሊሰጠው ነው ተባለም። እስከ ሰበር ሰሚ ድረስ ይግባኝ ያለው ፖሊስ ጥያቄ ውድቅ ሲደረግበት ነው የፌደራል ፖሊስን ተቀብለኝ እሰረው ሊለው መሆኑ የተነገረው። ሰሙታላችሁም። የኢትዮጵያ የህክምና ባለሙያዎች ጥያቄዎችን ለቢቢሲ በመናገራቸው በአገዛዙ ታስሮ የነበሩት ዶክተር መሐሌት ጉዑሽ ከእስር ተፈቱ። የዳቦና የስራ ሁኔታ ጥያቄዎችን አንስተው በማብራራታቸው ብልጽግናው ሁከትና ብጥብጥ በማነሳሳት በሚል ለሶስት ሳምንታት አስሯቸውም ነበር። ሌላኛው መረጃችን ነው። በአማራ ክልል በዝንጀሮ ፈንጣጣ በሽታ የተያዙ ሁለት ሰዎች መገኘታቸው ተሰማም። ሁለቱ ታማሚዎች የተገኙት በባህር ዳርና መተማ ነው። እንቃኘዋለን። በህንድ አውሮፕላን አደጋ በህይወት የተረፈው ግለሰብ መነጋገሪያ ሆኗል። ወደ ለንደን በመጓዝ ላይ እያለ የተከሰከሰው አውሮፕላን ከሁለት መቶ በላይ ሰዎችን ህይወት ምነጥቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በቅርቡ የብልጽግና ሰዎች ሻዕቢያ በኃይል የያዘውን የኢትዮጵያ ግዛትን በማስመልከት የሰጡትን አስተያየት ተከትሎ የህወሓት ጽህፈት ቤት ምላሽ ሰጥም የጽህፈት ቤቱ ኃላፊ ፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖም የብልጽግናው መንግስት ኤርትራ ሊወር ነው ብለዋል። የኤርትራ ወራሪ ሰራዊትን አስወጣ ብለን ስንጠይቀው በአፍሪካ ህብረት ፊት ከአልጀርስ ውሳኔ ውጭ የያዙት መሬት የለም ሲል ነበር ያሉት ፈትለ ወርቅ አሁን ግን አፈቀላጤዎቹ ባሏቸው በኩል እየተናገረ ያሉትን አጣጥለዋል። በሌላ በኩል ኃላፊዋ የትግራይ ና ተፈናቃዮች ከራሳቸው በላይ ለህወሓት ይጨነቃሉ ሲሉ ተደምጠዋል። ተፈናቃዮች የህወሓት ጽፈት ቤት ግቢን ጥሰው ገብተው የህወሓት ባለስልጣናትን ሲያብጠለጥሉ የተደመጡ ሲሆን ወይዘሮ ፈትለወርቅ ገብረ እግዚአብሔርን አነጋግረዋቸዋል። ተፈናቃዮች ጀነራል ታደሰን ተጸየፈን ሲሉም በምሬት ተናግረዋል። የብልጽግናው መንግስት ባለስልጣናት ጠቅላይ ሚኒስትር አብይ አህመድም ሆኑ የደህንነት ኃላፊውና የውጭ ጉዳይ ሚኒስትሩም በሰላም ስምምነቱ መሰረት የኤርትራን ሰራዊት አስወጡ የሚል ጥያቄ ሲቀርብላቸው የሚሰጡት ምላሽ ሻዕቢያ የያዘው በአልጀርስ ስምምነት የተፈቀደለትን መሬት ነው የሚል እንደነበር አይዘነጋም። የአልጀርስ ስምምነት የተጣሰ ከመሆኑ ባሻገር የድንበር ማካለል የሚያላካሄደ ቢሆንም የኦህዴድ ብልጽግናዎችና ሹሞቻቸው ይህንን ሲሉ ቢቆዩም በቅርቡ በፓርላማ የውጭ ጉዳይ ኮሚቴ አባል የሆኑት ዲና ሙፍቲ የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ እንደሚገኝ ገልጸው ጽፏል። ይህንን በማስመልከት አስተያየታቸውን የተጠየቁት ወይዘሮ ፈትለወርቅ የብልጽግናው መንግስት በአሁኑ ወቅት የኤርትራ ሰራዊት በትግራይና የኢትዮጵያ ግዛት ውስጥ እንደሚገኝ አድርጎ መጥቀስ ያስፈለገው ኤርትራን ለመውረር ስለፈለገ ነው ብለዋል። ኣብዚ ሓለፈ ጊዜ እንታይ ሉ ይመሊሱ ብስምምዕ ብውዕል ኣልጀርስ መሰረት ባለፈው ወራሪዎችን አስወጣ ብለን ስንጠይቀው ምን ብሎ መለሰልን? በአልጀርስ ስምምነት መሰረት የተሰጠውን ቦታ ነው የያዘው አለ። ከዚያ ውጭ ይዘዋል የሚባል ከሆነ አጣርተን ልናረጋግጥ እንችላለን ብሎ ነበር የመለሰልን። ይህንን የተናገረው በአፍሪካ ኅብረት መድረክ ላይ ነው። እኛ ግን በአንጻሩ በስምምነቱ መሰረት ወራሪዎች እንዲወጡ ስንልሞግተናል አሁን ግን ለራሱ ፖለቲካ ሲል ኤርትራን ሊወር ስለፈለገ የትግራይ መሬት የኢትዮጵያ መሬት እየተወረራለ በማለት እነዚያን ከዚህ ቀደም አልተወረረም ሲሉ የነበሩ ሰዎችን ተጠቅሞ ተወረናል እያለ ነው። ለፖለቲካቸው እንጂ ለኢሮፕ ህዝብ አስበውና ተጨንቀው አይደለም። በህወሓት ጽህፈት ቤት ግቢ ውስጥ በሀይል ጥሰው የገቡ ተፈናቃዮች እያሳለፉ ያሉትን ሰቆቃና ይሄኛውን ክረምትን በተፈናቃይ ካምፕ ውስጥ የመቆየት ፍላጎት እንደሌላቸው በምሬት ሲያስረዱም ተደምጧል። የህወሓት ባለስልጣናትን አንድ ቀን እንኳን አይታችሁን አታውቁም ሲሉ የተቹት ተፈናቃዮቹም ጦርነት የሚባል ነገር አታሳዩን፣ እኛ ወደ መጣንበት በራሳችን ፍቃድ እንሄዳለን፣ እዚህም ሆነን ሞት ነው፣ እዛም ከሄድን ሞት ነው፣ እዛው ይግደሉን ሲሉ ተናግሯል። ፈትሎ ወርቂ ከም በዕለ ክኮን ከውን ክትሓስብና ዋ ስቕመጦሙ ኣብ ፅሙቕ ገዛኹም ስለደቀስኩም ኣብ ፍቅኩም ስለደቀስኩም ተህዝበ ምንታይ ርቂሱ ለባ ወሪድኩም ባርእዎ ብዓይነኩም ዕሪኩም ብሱ እስኪ ምን እያደረጋችሁ እንዳለ ዝጠይቃችሁ ህወሓት እንደ ድርጅት ፈትለ ወርቂ ደግሞ በግልሽ ልታስብልን ይገባ ነበር። እናንተ በጥሩ ኑሮ ላይ ቤት ውስጥ ሆናችሁ በፎቅ ላይ ስለተኛችሁ ችግር ላይ እያለን አይመስላችሁም? ቢያንስ እንኳን ለምን ወርዳችሁ አታዩንም? ይህ ተፈናቃይ እኮ ትናንት ካፉ ነጥቆ እናንተን ሲያጎርስ ነበር፣ እናንተን ሲንከባከብ ነበር። ተፈናቃይ ካምፕ ውስጥ ሆነን እኮ መዋጮ ተጠይቀን ስንከፍል ኖረናል። ከዚያች ከምትሰጠን ዘጠኝ ኪሎ ጭምር የምናዋጣ ቀንሰን የምንሰጥ የዋሆች እኮ ነን። መሪዎች አሉን እያልን ተኝተን ነበር። አሁን ግን ነቅተናል። ህዝብ ቢሞት ወንበር ላይ ተቀምጣቸው የምትፈጥሩት ነገር የለም። በእናንተ ሰበብ ህዝቡ እሳት ላይ ከተማገደ በኋላ የምትፈይዱት ነገር የለም። አሁን መሮናል። አምስት ዓመት ሙሉ ከቤት ተለይቶ መኖር ከባድ ነው። ሀብት ንብረት የነበረን ሰዎች እኮ ነን። ከዚህ በኋላ ትዕግስት አይኖረንም። እንንቀሳቀሳለን፣ እንሄዳለን። ከፈለጉ እዚያው ውጠው ያስቀሩ። እዚህም ሞት ነው፣ እዚያም ሞት ነው። እኛ እንሄዳለን። የታሪክ ተጠያቂዎች እንዳትሆኑ፣ ስንሞት ተጠያቂ እንዳትሆኑ ከወዲሁ አስቡበት። በጦርነት ሳይሆን በሰላም እንገባለን። ጦርነት የሚባል ነገር ከዚህ በኋላ እንዳታሳዩም። ህዝባችንን የፈጀብን ይበቃናል። እንዲህ አይነት ብሶት በተሰማበት መድረክ ላይ አወያይ ሆኖ የተቀመጡት ወይዘሮ ፈትለወርቅ ህዝቡ ከኛ ይልቅ ድርጅታችን ትዳን እያለ ነው ብለዋል። ብጣዕሚ ዝገርም እዩ አብ ኩሎም መድረኻት አብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን በጣም የሚገርመው ነገር በሁሉም መድረኮች ህዝብን በምናወያይበት ጊዜ ስለ ግል ችግሩና ኑሮው ስለ ስቃዩ ይናገራል። ነገር ግን መጀመሪያ ድርጅታችን ትዳን ነው የሚለን። ወደ ቦታችን ለመመለስም ድርጅታችን ትኑርልን ነው የሚለው። ተፈናቃዮቹ በተመሳሳይ መንገድ የክልሉን ርዕሰ መስተዳደር ቢሮ የውጭ በር ጥሰው መግባታቸውን መዘገባችን አይዘነጋም። ባሳለፍነው ረቡዕ ተንበርክከው የሚማጸኑ እያለቀሱ የሚለምኑ እናቶችና ተፈናቃዮች በፕሬዚደንቱ ቢሮ በር ላይ ተሰልፈውም ነበር። ይህንን በማስመልከት የተናገሩት ተፈናቃዮቹም ጄኔራል ታደሰ ተጠየፈን፣ እኛን ጓዶቹን፣ የጓዶቹ ልጆችና ወዳጆቹን ሊፈራንም ሆነ ሊጸየፈን አይገባም ነበር ሲሉ ተናግሯል። ኣብ ርእሰብ ምሕዳር ግዜዊ ምሕዳር ርእሰ ምሕዳር ትግራይ ኣብኡ ቲ ህዝቢ ባዕሉ ቀሪቡ ኣብ ቤትኡን ጥርዓኑን ናስምዐ ውዒሉ ኣገግ እናበለ ውዒሉ በረሰ መስተዳድሩ ቢሮ ህዝቡ ሄዶ ሲጮህ ሆነይዋሎ ኣቤቱታየን ስሙኝ እያለው አለ ግን ቢያንስ ታጋይ ታደሰ ወረደ ብዙ የሚያውቅ ሰው ነው ያን ሁሉ ኣቤቱታ ሲያቀርቢዋለ ህዝብ ገሚሱ ጓዱና ጓደኛው ሆኖ ከእሱ ጋር ሲታገል የነበረ ገሚሱ ደግሞ የጓዶቹ ልጅ ሌሎቹ ትናንት ወደ ውጊያ ሲልካቸው የነበሩ ወጣቶች ታጋዮች ነበር። እንዲህ ያለ ሰው ሊያስፈራው አይችልም። የእሱ አካልና ደጀንም ነበር። በፈለግነው ሰዓትና ፈቃደኛ ሆኖ ሊያገኘን አልፈቀደም። ተስፋ አድርገን ነበር። እኛን ሊጸየፈን አይገባም ነበር። ሰርተን ደክመን ለራሳችን የምንሆን ነበርን እኮ። ተፈናቃዮችን መመለስ የሚለው ባሳለፍ ነው መጋቤት ጠቅላይ ሚኒስትሩ ለጀነራል ታደሰ የስራ መመሪያ ሲሰጡ ባሉበት ሰነድ ላይ የተፈረመ የቤት ስራ ቢሆንም የአዲስ አበባው አገዛዘም ሆነ የመቀለው አስተዳደር ተፈናቃዮችን በማስመልከት መናገር መስራት የሚያቆሙ ይመስላሉ። በዚህኛው ክረምትን በላስቲክ ቤት ውስጥ እንዳናሳልፍ የሚለው የተፈናቃዮች ተማጽኖ እንደቀጠለ ይገኛል። ፋኖና የኦሮሞ ነጻነት ሰራዊት ያስቀመጧቸው የሰላም ቅድመ ሁኔታዎች እንደ ጥሩ ነገር የሚታዩ ናቸው ስትል አሜሪካ ገለጸች። ድርጅቶቹ ያቀረቡት ቅድመ ሁኔታን ተከትሎ የፌዴራል መንግስት ስልጣን ላይ እንደመሆኑ መጠን የሰላም መንገዶችን የሚያፈላልግበት መንገድ በጉጉት ይጠበቃልም ብላለች። ከጥቂት ሳምንታት በፊት የፌዴራል መንግስቱን ፋኖና የኦሮሞ ነጻነት ሰራዊትን ወደ ሰላም እንዲመጡ ጥሪ ያቀረበው በአዲስ አበባ የሚገኘው የአሜሪካ ኤምባሲም ወዲያውኑ ከታጣቂ ድርጅቶች ምላሽ የተሰጠው ሲሆን አገዛ ትእዛዙ ግን ምንም አላለም። ምንም እንኳን አሜሪካ የኢትዮጵያ መንግስት የራሱን ህዝብ በድሮን መግደሉን እንዲያቆም ትጠይቃለች የሚለው መግለጫ ተቀይሮም በዲፕሎማሲያዊ ቃላት መልሶ ቢቀርብም የብልጽግና አገዛዝ የሰላም መንገዶችን እንዲፈልግ የሚጠይቅ ግን ነበር። ፋኖና የኦሮሞ ነጻነት ሰራዊት ራሳቸው በሚጠሩበት ስም የጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲም ከጥቂት ሳምንታት በፊት ባወጣው መግለጫ ታጣቂዎች ለሰላም ያላቸው ምላሽ ማውጣታቸውም ይታወሳል። የብልጽግናው መንግስት በህዝብ ላይ የሚፈጽመው እንግዲህ ማስቆምናም ሰላምን ለማምጣት ያስችላል ያሉትን ሁለቱም በየወገናቸው ለአሜሪካ መንግስት ምላሽ ሲሉ ባወጡት መግለጫ ማሳወቃቸው አይዘነጋም። እነዚህ መግለጫዎችን መመለከታቸውን የጠቆሙት የአሜሪካ አምባሳደር ኤርቪን ማሲንጋም በመልካም ጎን እንደተመለከቷቸው አብራርተዋል። የኦሮሞ ነጻነት ሰራዊትና ፋኖ ያቀረቡትን ቅድመ ሁኔታዎች ተመልክቻለሁ ያሉት አምባሳደሩ ዘርዘር ያለ ሀሳባቸውንም ሰንዝሯል። ከተወሰኑ የኦሮሞ ነጻነት ግንባር ጦር አንጃዎችና ከተወሰኑ የፋኖ አንጃዎች የተሰጠውን መልስ ሳይቻለው በእርግጥ በርከት ያሉ ቅድመ ሁኔታዎችን የዘረዘሩ ናቸው። እንዲያም ሆኖ እንደኔ እንደ ጥሩ ነገር ነው ያየኋቸው ብለዋል አምባሳደሩ። ኢትዮጵያ ሰላም መሆን እንደሚገባት አበክረው የገለጹ ሲሆን፣ ይህንን ተጨባጭ ለማድረግ የፌዴራሉ መንግስት ስልጣን ላይ እንደመሆኑ መጠን መላ ይፈልጋል ብዬ ተስፋ አድርጋለሁም ብለዋል። በትግራይ ክልል ወደ እርስ በርስ ግጭት ይገባል የሚል ስጋት ማንዣበቡን ማህበራቱ አሳወቁም። ይህንን በማስቀረት ረገድ የጀኔራል ታደሰ ወረደ አስተዳደር ኃላፊነቱን እንዲወጣም ጥሪ ያቀርበዋል። ከሰሞኑ በትግራይ የተለያዩ ኃይሎች የተሰጡ መግለጫዎች በክልሉ በድህረ ጦርነቱ ያለውን ቀውስ የሚያመላክቱ ናቸው። አምስተኛ ክረምት በሸራ መኖር በቃን ያሉ ተፈናቃዮች የፕሬዚደንቱን ቢሮ ጥሰው መግባታቸው ይታወቃል። ህወሓት ደግሞ በቅርቡ አውጥቶት በነበረው መግለጫው የኢትዮጵያ መንግስት የፈረመውን የፕሪቶሪያውን ውል ከማክበር ይልቅ በተቃራኒው ትግራይን የሁከት ማዕከል ለማድረግ እየሰራ ነው በሚል መክሰሱ አይዘነጋም። የብልጽግና ድጋፍ አላቸው በሚል በዓለም አቀፍ የመገናኛ ብዙኃን የተዘገበላቸው በአፋር የተሰባሰቡ የትግራይ ታጣቂዎች አዛዥ ወዲያን ጥሩ ደግሞም ህወሓትን እንደሚታገሉ ተናግሯል። ጄኔራል ታደሰ ወረደ በበኩላቸው ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ማወቅ አለባቸው ያሉት ከሁለት ቀናት በፊት ነው። በዚህ እውነት ውስጥ በትግራይ ክልል እያንዣበበ ነው ያሉትን የእርስ በርስ ግጭት ስጋት እንዲቀርፍም የክልሉ ጊዜያዊ አስተዳደር ሊሰራ እንደሚገባ ሁለት ማህበራት ጥሪ አቅርበዋል። ቅድሚያ ለሰብአዊ መብቶችና የዲሞክራሲያዊና ማህበራዊ ፍትህ ድምፅ የተባሉ ሁለት የሲቪክ ተቋማት እንደሚሉት በትግራይ ክልል እየተስተዋሉ ባሉ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት እንዳይከሰት ስጋት ተፈጥሯል። ይህ አደጋ ደግሞ አሳሳቢና የትግራይ ክልል ህዝብ ሊቋቋመው የማይችል ነው ያሉት እነዚህ የሲቪክ ተቋማት ሊከሰት የሚችል ብለው የሰጉት ግጭትን ለማስቀረት በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አስተላልፏል። ከጥር 15ቱ የትግራይ ሰራዊት አመራሮች መግለጫ በኋላም በትግራይ ኃይሎች መካከል መከፋፈሎች እየተፈጠሩ ነው ያሉት ማህበራቱም ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር በማድረግ የግጭት ስጋቱን ማናሩንም አስረድቷል። የትግራይ ክልል እርስ በርስ ግጭት ስጋት እንዲቀረፍም የክልሉ ጊዜያዊ አስተዳደር ሊሰራ ይገባል። ለዚህ ደግሞ አካታችና አቃፊ ሊሆን ያሸዋል ሲሉም ነው ያከሉት። የጊዜያዊ አስተዳድሩ ፕሬዚዳንት ጀኔራል ታደሰ ወረደ ደግሞም ከሰላም ውጭ ሌላ አማራጭ የለንም። ይህ ሁኑ እያለ ትጥቅ ማንሳት ሜዳ መውረድ የመሳሰሉትን ትመለከታለ ይህ ከችግሮቻችን መካከል አንዱ ነው። ማንኛውም ጥያቄ በሰላማዊ መንገድ ማስተናገድ ይቻላል። ከሰላማዊ መንገድ ውጭ ሌላ አማራጭ የለንም። ፋሽዝም የለም። በኃይል ካልሆነ በሰላም ሊወገድ አይችልም የሚባል ነገር የለም። ሰላም እስካለ ድረስ ሁሉም ችግር ሊፈታ ይችላል፣ ሲሉ ነው የተደመጡት። የኢትዮጵያ የሕክምና ባለሙያዎችን ጥያቄዎች ለቢቢሲ በመናገራቸው በአገዛዙ ታስረው የነበሩት ዶክተር መሐሌት ግዑሽ ከእስር ተፈቱ። የዳቦና የስራ ሁኔታን አንስተው በማብራሪያቸው በማቅረባቸው ብልፅግና ሁከትና ብጥብጥ በማነሳሳት በሚል ለሶስት ሳምንታት አስሯቸው ነበር። ዶክተር መሐሌት ጉዑሽ በዋስትና ነው ከእስር የተለቀቁት። እርሳቸው በሚገኙበት የክስ መዝገብ ስር የነበሩ ሌሎች የጤና ባለሙያዎችም ትናንት ከጤና ሚኒስቴር ጋር ውይይት ካካሄዱ በኋላ መፈታታቸው ታውቋል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ጋር ተያይዞም ግንቦት 11 በጸጥታ አካላት ከመኖሪያ ቤታቸው የተወስደው የነበሩት ዶክተር መሐሌት ጉዑሽን ጨምሮ ዘጠኝ ግለሰቦች ላይ ሁከትና ብጥብጥን ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ አገዛዙ እንዳቀረበባቸው መዘገቡም ይታወሳል። በዶክተር ሳሙኤል ኃይሉ ተወልደ መድህን ስም በተከፈተው መዝገብ አገዛዙ የሕክምና ባለሙያዎችን ጥያቄም የሽብር ጥያቄ አድርጎ ማቅርቧቸው ነበር። ዶክተር መሐሌት ግዑሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችና የጤና ባለሙያዎች የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየት መስጠታቸውን ተከትሎም ነው። የጤና ባለሙያዎች ጥያቄዎቻቸውን በሰላማዊ መንገድ እንዲህ ቢያቀርቡም የብልጽግናው መንግስት ግን ምላሹ ማፈን፣ ማሰር፣ ማሳደድና ማባረር ነበር። እነዚህን እርምጃዎች ተከትሎ ስጋት ስጋትና ፍርሃት በባለሙያዎቹ ላይ በመፍጠር የተጀመረውን እንቅስቃሴ ማስተጓጎል ችሏል። በዚህ ችግርና ሰቆቃ ውስጥ እስከ መቼ የሚለው ባይታወቅም ጠቅላይ ሚኒስትር አብይ አህመድ ደግሞ ነጋዴውንም መምህራኑንም በየተራ እየጠሩ እየወረፉ ሲሆን የጤና ባለሙያዎቹ ደግሞ ቀጣዮቹ ናቸው። በአማራ ክልል በዝንጀሮ ፈንጣጣ በሽታ የተያዙ ሁለት ሰዎች መገኘታቸው ሁለቱ ታማሚዎች የተገኙት በባህር ዳርና መተማ ነው። የክልሉ የህብረተሰብ ጤና ኢንስቲትዩት በሽታው በመተማ አንድ ሰው እንደዚሁም በባህር ዳር አንድ ሰው በአጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ ናቸው ብሏል። ተቋሙ የኤምፖክስ በሽታ ተገቢው ጥንቃቄ ከተደረገም በቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናውን በመጠበቅ ራስን ከበሽታው መከላከል ይችላል ብሏል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የጤና ሚኒስቴር እለታዊ ሪፖርት እንደሚያመላክተው ከሆነም በኢትዮጵያ በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 18 ደርሷል። በመረጃ ውስጥ ካሁን የተመዘገበው ሞት አንድ ሰው ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች አሀዝ ደግሞ 15 መሆኑንም ጠቁሟል። ሁለት ሰዎች ከበሽተው ማገገማቸውን ያመለከተው የጤና ሚኒስቴር መረጃም በኢትዮጵያ በሽተው ከተከሰተበት ጊዜ አንስቶ በአጠቃላይ የላብራቶሪ ምርመራ የተደረገው በአንድ መቶ ሁለት ሰዎች ላይ ስለመሆኑም ይፋ አድርጓል። በሀገሪቱ የዝንጀሮ ፈንጣጣ ኤምፖክስ ምርመራ እየተካሄደ የሚገኘው በአዲስ አበባ፣ አዳማና ሐዋሳ ነው ሲል የአውሮፓ ኮሚሽን ሲቪል ፕሮቴክሽንና የሰብአዊ ረዴት ማስተባበሪያ ተቋም መግለጹም አይዘነጋም። የአዲስ አበባ ፖሊስ ላለፉት ቀናት በእስር ያቆየውን ጋዜጠኛ ተስፋለም ወልደየስን ለፌደራል ፖሊስ አሳልፎ ሊሰጠው ነው ተባለም። እስከ ሰበር ሰሚ ድረስ ይግባኛለሁ ፖሊስ ጥያቄው ውድቅ ሲደረግበት የፌደራል ፖሊስን ተቀብለኝ ሰረው ሌለው መሆኑን ድርጅቱ ኢትዮጵያ ኢንሳይደር አሳውቋል። ጋዜጠኛው የታሰረው ባሳለፍነው እሁድ በተካሄደው የወላይታ ድቻና ሲዳማ ቡና እግር ኳስ ጨዋታ ደጋፊዎች ስቴዲዮም ገብተን ማየት አለብን በማለት ያስነሱት ጥያቄን መከልከሉን ተከትሎም ጋዜጠኛው በቦታው ላይ ተገኝቶ መንግስት ስቴዲየሙን እየተጠቀመበት ያለው የትግራይ ተወላጆችን ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ፖሊስ እንዳሰረው ጠበቃው ለመገናኛ ብዙኃን ተናግሯል። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄና አምነስቲ ኢንተርናሽናል በተናጥል ባወጡት መግለጫም የኢትዮጵያ ባለስልጣናት የኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጠይቋል። ይሁን እንጂ ፍርድ ቤት የፈታውን ጋዜጠኛ ፖሊስ አሁን በእስር ላይ እንዲቆይ ያደረገው ሲሆን የቂርቆስ ክፍለ ከተማ ፖሊስ መምሪያም ለፌደራል ፖሊስ የማስረከብ ፍላጎት እንዳለው ኢትዮጵያ ኢንሳይደር አሳውቋል። የተስፋለም ወልደየስ ዋስትና መብት እንዲከበር በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት፣ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት እና የአዲስ አበባ ከተማ ሰበር ሰሚ ችሎት ወስነውም ነበር። በህንድ አውሮፕላን አደጋ በህይወት የተረፈው ግለሰብ መነጋገሪያ ሆኗል። ወደ ለንደን በመጓዝ ላይ ያለ የተከሰከሰው አውሮፕላን ከ200 በላይ ሰዎች ህይወትን ነጥቋል። በህንድ አህማዳባድ ከተማ አቅራቢያም 242 ሰዎችን አሳፍሮ በተነሳ የመንገደኞች አውሮፕላን ላይ በደረሰው አደጋም እስካሁን በአውሮፕላኑ 11 ኤ መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፉ ታውቋል። የአህማዳባድ ፖሊስ ኮሚሽነር እንደተናገሩት ከሆነም ወደ ለንደን ሲያቀና በተከሰከሰው የኤሪን እንዲያውም ቦይንግ 787 8 የመንገደኞች አውሮፕላን ውስጥ በ11 ኤ የመቀመጫ ላይ ተሳፍሮ የነበረም አንድ እንግሊዛዊ በህይወት ተገኝቷል። በባለስልጣናት የተጋራው የበረራ መግለጫ እንደሚያስረዳውም በዚሁ መቀመጫ ላይ ያለው ተሳፋሪ የእንግሊዝ ዜግነት ያለው ኩመር ራማሽ በመባል የሚጠራ ግለሰብ ነው። ይህንን ተከትሎም የህንድ የመገናኛ ብዙሃን ስሙንና የመቀመጫ ቁጥሩን የሚያሳየውን ፓስፖርት አጋርቷል። የመገናኛ ብዙሃኑ ግለሰቡን በሆስፒታል ውስጥ እንዳናገሩት የገለጹ ሲሆን ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማና አውሮፕላኑ ተከሰከሰ። ሁሉም ነገር በፍጥነት ሆነ ሲል መናገሩን ዘግበዋል። በአውሮፕላን ውስጥ ከነበሩ 242 ሰዎች መካከል 212ቱ ጎልማሶችና 11 ህጻናት እንደሚገኙበት የተገለጸ ሲሆን 230 መንገደኞችና እና 12 የበረራ ሰራተኞች መሆናቸውንም ዘገባዎቹ አስረድተዋል። ከነዚህ ውስጥ 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው ሰባት የፖርቱጋልና አንድ የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላን ውስጥ እንደነበሩ አየር መንገዱ አሳውቋል። እስካሁን ድረስም የ204 ሰዎች አስከሬን መገኘቱን የሀገሪቱ ፖሊስ ይፋ አድርጓል። አደጋው አስከፊ በመሆኑም ቀሪ ጥቂት ተሳፋሪዎች በህይወት የመገኘት እድላቸው እጅግ ጠባ ጠባብ ስለመሆኑም ነው የተናገሩም። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ጀረሰማ